ሰውን መታወቅ ወይንም ማወቅ ደስ የሚል ነገር ነው። ነገር ግን ያወቃችሁትና የተከተላችሁት እንደዚህ ብሎም በሚዲያ እንደዚህ ስፍስፍ ብለን የወደድ ናቸው እንደ ብሩኬና እንደ ሀይሚ አሉ ብያለ አስብም አብዛኞቻችን። ሰላም ሰላም ውዴ የተከበራችሁ የቻናል የተከታታዮች ሰላማችሁ ይብዛልኝ በያላችሁበት። አሁን ግን ሁሉም ነገር እኔ በጣም እያስከፋይ ነው። እያስከፋይ ነው ስላችሁ ብሩኬና ሀይሚ ያሳለፉት ጊዜ አብሮነታቸው ያ የሚጣፍጥ ፍቅራቸው ምናምን ነገር ወደ ኋላ መለስ ብዬ ሳስበው፣ አሁን ላይ ደግሞ ያሉበትን ያለመግባባት መግባባት ምናምን ሳስበው በጣም በቃ አስከፋኝ። ማለት እኔ ደስታቸው አብሮነታቸው ይሆን አሌል በቃ ሲጨቃጨቁ እንኳን በጭቅጭቅ ውስጥ ፍቅር አለ። ያ ነው አሁን ላይ እኔ እየናፈቀኝ ያለው እንጂ ይሄ ሀይሚ እንደዚህ አደረገች፣ ሀይሚ እንደዚህ መጥፎናት፣ ብሩኬ እንደዚህ አረረዳላት ምናምን የሚሉ አልባልታው አይደለም። እኔ እኔ አሁን ላይ እያሳሰበኛለሁ ከሚባለው በላይ ብዙ ሰዎች አሁን ላይ ሀይሚን ዲስሬስፔክት እያደረጉ እየሰደቧት ነው ያሉት። ብዙ ነገር እያሏት ነው ያሉት። በጣም በጣም እሱን ትታችሁት፣ ያልተደረገ ነገር ተደርጓል ብለው ፈጥረው እያወሩ ስም እያጠፉ ነው ያሉት እና በጣም የሚያሳዝን ነገር ነው። ግን እኔ አላቅም ማለት እኔ አላቅም። እኔ በጣም የናፈቀኝ ግን ወደ ድሮ ቦታቸው ተመልሰው አብረው ምናምን ነገር ፍልቅልቅ ብለው መጥተው ጥላትን የሚያሳፍሩበት ሰዓት ነው የናፈቀኝ ከሚባለው በላይ። እግዚአብሔር ደግሞ አንድ ቀን ይህንን እውን አድርጎ ያሳየኛል፣ እናንተም ታፍሩበታላችሁ። በተለይ ደግሞ ብሩኬን ተሌላ ሴጋ አሁን ላይ በጣም እያቀናበራችሁ ምናምን ሀይሚን ደግሞ እየዘቀዘቃችሁ ብዙ ጊዜ ደግሞ ሃይሚ ፕራንክ ስታመጭ የአንቺ ፕራንክ ያስጠላል እያላችሁ የምትሳደጉ ሰዎች አላቅም። ብሩኬ ፕራንክ ሲያደርግ አንድ ሰው ለብሩኬ እንኳን አስተያየት ሰጥቶ አያቅም። ማለት እነዚህ ደግሞ አፍቃሪ ናቸው። አፍቃሪ ደግሞ ስትሆኑ ግድ በሱ ስር ያለች ሴት መጥላት አለባችሁ አይደለ? እና ሀይሜን የሚጠሏት ብሩኬን ስለሚያፈቅሩት ነው። በትክክል ስነግራችሁ ማለት ነው። በግልጽ አማርኛ እና ና እኔ ግን እኔ ግን የኔ ምኞትና የኔ ሀሳብ የኔ ቅድ ብሩኬና ሀይሚ አንድ ሆነው የሚመጡበትን ቀን ብቻ ያን ብቻ ማየት ነው የምፈልገው፣ አሁን ላይ ማለት ነው። ብሩኪ አንተ ስህተት አለብህ፣ ሀይሚ አንቺ ስህተት አለብሽ ብዬ ልወቅሳቸው አልነሳም። ብቻ ፈጣሪ በመሃላቸው ገብቶ ሰላማቸው ተመልሶ አብሮ የሚመጡበትን ቀን ብቻ ነው የምናፍቀው እንጂ በእርግጥ ይሄ ሰውዬ አሁን የመጣው ሰውዬ ይሄ ከበደ ተብየው ከበደ ከበደ ያልኩበትን ምክንያት ልንገራችሁ ከባድ ውሸታምና አስመሳይ የሰውን ህይወት ለመበጥበጥ በሰው ህይወት ውስጥ የገባ በጣም አደገኛ ተንኮለኛ ስለሆነ ነው ከበደ ያልኩት ማለት ነው። አንዳንድ ከባድ ሰዎች አሉ፣ በህይወታችሁ ውስጥ ቀለል አድርገው ይገቡና ነገሩን ያከብዱታል ማለት ነው። እና ለዛ ነው እኔ በምክንያት ነው እንደዛ አይነት ስም ያወጣውለት። ይሄ ደግሞ አሁን በእነሱ ህይወት ውስጥ የመጣው የሁለቱን ፍቅር ለማደፍረስና ሁለቱን ለመለያየት ነው የመጣው እንጂ እውነት ሀይሚ ፈልገው ወይንም እሷ ያመጣችው ሰው አይደለም። እንደተረዳሁት ውሸታም ነው። እግዚአብሔርን አንተ ግን ምንም አትጠቀምም። እነሱን አጣላ፣ ብሩኬ ከሀይሚ እንዲርቃት ጭራሽ ብሎክ እንዳያደርጋት አስደረክም አላስደረክም? እርግጠኛ ነኝ ብሩኬ ደግሞ በሀይም የሚጨክር አይደለም። ነገ ታርቀው ሰላም አውርዶ ይመጣሉ። አንተ ግን ታፍርበታለህ። በጣም የምታሳፍር ሰው ነክ። ትልቅ ሰው ስንሆን ልክ እንደ እድሜችን ደረጃ አስተሳሰባችንም ይለወጣል አይደለ? የሆነ ግንዛቤ ይኖረናል። አንዳንድ ሰዎች ግን ዝም ብለው የሚነዱ ሰዎች አሉ። ልክ እንደ በግ ማለት ነው እና ሌላው ነገር ደግሞ ሀይሚን ልጅ ልጅነት የምትሉ የምትያት ምናምን ነገር ይላሉ አንዳንዶቹ ማለት ነው። በነገራችን ላይ ሀይሚን እኔ ልጅ የእኔ ትንሽዬ የምላት በቃ ከመውደድ አንጣር ነው። በቃ በአጭሩ ስነግራችሁ ከመውደድ አንጣር በጣም ስስት ብዬ ስለምወዳት ለዛ ነው የእኔ ትንሽዬ ስላት በጣም ይሆናል ሌላ ፍቅሬን ውዴቴን ይገልጽልኛል በሚል ነው እና በሌላ በኩል አትውሰዱት፣ ከእድሜ ጋር አታነጣጥሩት። እሷ እንደዚህ ናት፣ እሷ እንደዚህ እኮ ነች ምናምን ምናምን ናት በሉኝ፣ እኔ አይመለከተኝም። ምንም ትሁን ምንም ለእኔ ሁልጊዜም ልጅ ናት። በቃ አለቀ፣ ይሄው ነው፣ ባጭሩ ስመልስላችሁ ማለት ነው እና ደግሞ ብዙም አትቃጠሉ፣ ሃይሚዬኒ ትንሽዬ ስል ማለት ነው ሃይሚዬኒ ትንሽዬ የኔ ጀግና የኔ ጠንካራ ሴት ለማንም ሰው ተሰብረሽ አልቅሰሽ ተከፍተሽ እንድታሳይ አልፈልገም። ሁልጊዜም ደስተኛ ሆነሽ ማየት ነው የምፈልገው። ማንንም አትስሚ፣ አንቺ ትችያለሽ። ከአንቺ ብዙ ነገር እንጠብቃለን ገና። ሌላው ነገር ደግሞ ለብሩኬ ማለት የምፈልገው ነገር ቢኖር ብሩኬ የሀይሚዬ ቀብራራ የሀይሚዬ ሸበላ የእናቱ ልጅ የእናቱ ልዑል ማለት ነው ሃይሚዬን በቃ ተረዳት ብሎክም ማታደርጋት፣ ብሎክም ካደረካት ብሎክን ክፈት። ለከበደ አትጣላት። ከበደ ያንተን እና የእሷን መለየት ነው የሚጠብቀውና ለሱ ለእሱ ቦታ አትስጠው፣ እና አንተ ነገሩን ለማስተካከል ሞክር። በቃ አሻፎረኝ ባጠገቧ ያለው ወንድ ነው። ስለዚህ አንተ ደግሞ ይሄንን አርመጥምጠህ ወደ መጣበት መልሰው፣ እና ይቺ ዋጋ የከፈልክላትን ሴት እሷም ዋጋ የከፈለችልህናት እጅህ አስገብተክ በሰላማዊ መንገድ ሁሉን ነገር በሰላማዊ መንገድ ጨርሱት፣ ነው ማለት የምፈልገው። ብሩኬ ስህተት አለብህ፣ ሃይሚ ስህተት አለብሽ። እኔ ማለት አልፈልግም ለምን? የእናንተን ስህተት ራሳችሁ ልትፈቱ ስለምትችሉ። ከተደማመጣችሁ፣ ከተዛዘናችሁና ከተግባባችሁ ራሳችሁ ልትፈቱ ስለምትችሉ ማለት ነው። ስለዚህ እኔ ወሬ ስላራገብኩ የሆነ ሰው መቶ ወሬ ስላራገበ የእናንተ ችግር ተፈታ ማለት አይደለም። ከኛ በላይ ግን እናንተ ናችሁ ተግባብታችሁ። ፍቅር ደግሞ ያሸንፋል። እግዚአብሔር በማላችሁ ይሁን ነው ማለት የምፈልገው። ሌላው ነገር ደግሞ ወሬኛን፣ ሾካካን እነዚህ ከድሮ ጀምረው ያለያዩ የፈለጉ እናንተን እነዚ አይነቶችን ጥላቶች አሳፍሩ። በቃ አብራችሁ ብላችሁ፣ ይህን ነው ማለት እንፈልገው። ይሄ ከበደ ደግሞ ማለት ነው። አንተ ፈጣሪ